ይበል እያልኩኝ ዛሬ እጅግ በጣም ደስ የሚል ለካ እንደዚህ አይነት መዳም አሉ እንዴ እንድንልና ሁሌ መጥፎ ጎናቸውን ብቻ ሳይሆን እንደዚህ መልካምም ሲሰሩ ማውራት አለብን ብዬ ስላሰብኩ እንዲሁም ለሌሎች አረቦች ለሌሎች አሰሪዎች አርያ የምትሆን መዳም እና ከነ ቤተሰቦቿ ነው ብዬ ስላሰብኩኝ ወደ እናንተ ይዤው መጥቻለሁ ማለት ነው። በመጀመሪያ ደረጃ እህታችን ትዳርሽን ያማረ የሰመረ ያድርግልሽ እንደ ዘመኑ ትዳር በሳምንቱ የሚፈታ ምናምን ሳይሆን እስከ ጀነት ልፍርዶስ የምትዘልቅ ያድርግሽ ከባልሽ ጋር ማለት ነው። በነገራችን ላይ ይቺ እህታችን መዳም ቤት ለረጅም ዓመት ሰርታለች። በየትኛውም ሁኔታ መልካም ከሆናችሁ ወላይ ለአዚም ሰዎች ለእናንተ ክፉ አይሆኑም። መልካም እያደረጋችሁ ጥሩ ነገር እየሰራችሁ እናንተ ጥሩ ይገጥማችኋል እንጂ መጥፎ አይገጥማችሁም። ማንም ሰው የዘራውን ነው የሚያጭደው። ማንም ሰው ያልሰራውን አያገኝም። እና በየትኛውም ቦታ ምንድን ነው ታማኝ፣ ትሁት እና መልካም ሰዎች እንሁን እላለሁኝ እውነት ለመናገር በኢትዮጵያውያም በሌሎችም ዜጎች መጥፎ ሰው አለ፣ መጥፎ ጥሩ ሰው አለ፣ መጥፎ አሰሪ ያለ፣ ጥሩ አሰሪ ያለ፣ መጥፎ ሰራተኛ ወይም መጥፎ አገልጋይ አለ ማለት ነው። ሁላችንም ባህሪያችን እንደ መልካችን ይለያል። በብዛት ግን አረብ ሀገር የምንሰማው መዳሞች ጥሩ አይወራላቸውም። ያው እኛም አንዳንዴ እንጠግባለን ማለት ነው። ግን ደግሞ በዛው ልክ በጣም መልካም እናት የሆኑ ብዙ አረቦች አሉ። እኔ አንድ ታሪክ ልንገራችሁ። ወደዚች ሙሽራ ከመሄድ በፊት የመጣላትን ስጦታ ምናምን ከማውራቴ በፊት አንድ ታሪክ፣ በራሴ እህት ላይ በቤተሰብ የደረሰ ታሪክ ነው ላጫውታችሁ። ይቺ የኔ ቤተሰብ የሆነች ልጅ ባለትዳር ነች። ባሏ ገጠር ነበር። ከገጠር ይመጣና ታረግዛለች ማለት ነው። እዛ ቤት ለአምስት ዓመት ያክል ሰርታበታለች። ስታረግዝ ስድስት ወር እስከሚሆናት ድረስ ባሏ አለ፣ አልተያዘም። እዚሁ ከተማ ውስጥ ነበር ማለት ነው። ከገጠር መጥቶ እዚህ ተቀመጠ። ልክ እንዳረገዘች ስድስት ወር አካባቢ ሲሆናት በሹርጣ ይያዛል። ይያዝና በጣም ትጨናነቃለች፣ ታለቅሳለች ምናምን ባለቤቷን ደግሞ አረቦችም ያቃሉ። እሱም አይተውታል ማለት ነው። ከዛ እስር ቤት ይገባል። እስር ቤት ከገባበት ሰዓት ጀምሮ እሷን ነመዳም ቤት ናት እጃዛ ማትወጣ ምናምን ምናምን። ልክ ልትወልድ ስምንተኛዋ አልቆ ዘጠነኛዋ ሲገባ ወደ እረፍት መጣች ማለት ነው። ወደ እረፍት ስትመጣ ወላሂ ነው ምላችሁ የአስቤዛ አይነት አንድ ነገር የቀራት የለም። ሁሉንም ገዝተው ጭነው ይዘውላት መጡ፣ እሷን ይዘዋት ሲመጡ ማለት ነው። እንደገና ደግሞ ያ ዘጠነኛ ወር አልቆ ትወልዳለች። እንደወለደች ብታምኑም ባታምኑ ጠየቋት። ከሆስፒታል ወደ ቤት ስትመጣ ማለት ነው፣ አባትየው ይሄ የመዳም ባል አርዶ ስጋ ይዞላት መጣ። ከስጋው ጋር ደግሞ አንድ ሺህ ሪያል አብሮ ይዞላት መጣ። በየወሩ በየወሩ ልጇን ኢትዮጵያ እስክትልክ ድረስ ስድስት ስድስት መቶ ሪያል ይልኩላት ነበር፣ አስቤዛ ጋር ማለት ነው። እንግዲህ ለአምስት ዓመት ነው የሰራችው እዛ ቤት። እንደዚህ አይነት መዳምም አለ ወላ። በጣም እነሱ ሰዎች በጣም ይገርሙኛል፣ በጣም ማለት ነው። እና ባሏም ገባ ኢትዮጵያ። እሷም ልጇ አላከች። አሁን ተመልሳ ዘው ነው እየሰራች ያለችው። እንደዚህ አይነትም እንደ እናት የሆኑ አሰሪዎች አሉ። ልጅቷም በጣም ጥሩ ልጅ ናት። በነገራችን ላይ ጥሩ ከሆናችሁ ጥሩ ነገር ይገጥማችኋል። አንዳንድ ሰው ጥሩም ሰርቶ ሰው ማይወጣለት ሰው አለ። በእርግጥ ግን ደግሞ ሰው ባይወጣለትም ያ መልካም ስራው ጥሎ አይጥለውም እና። የዚችን የእህታችንን ሰርግ መዳም ከነ ልጆቿ ከነ እህቶቿ መታ ታድ ማሳይ እኔ ወላሂ በጣም ነው የገረመኝ። እየጨፈሩ ምናምን፣ ያው ሙዚቃ ስለሆነ ኮፒራይት ምናምን ስላለው ነው ያላስገባሁላቸው እና እንደዚህም መልካም አለ። በጣም ነው ደስ የሚለው። እናትሽ ከጎንሽም ባትሆን የቅርብ የቅርብ ሰዎች ከጎንም ባይሆኑ እንግዲህ ለዓመታት አብራ የሰራችበት ቤት ልጃችን ናት ቤተሰባችን ናት። ደስታዋ ያስደስተናል። ደስታዋን እንጋራ ብለው ሳይንቁ እዛ ሄደው ሰርጉን መታደማቸው በጣም በጣም ሊመሰገኑ እና ሊደነቁ ለሌሎችም አርያ ሊሆኑ ይገባል ባይ ነኝ ማለት ነው። በነገራችን ላይ እዚጋ የምታያቸው በሙሉ አረቦች ናቸው የሰራተኛይቱ አሰሪዎች ማለት ነው። ሰርጓ መጥተው ከነ ህፃናቶቹ ብዙ ሴቶች ናቸው የሚጨፍሩበትን ቪዲዮ አስገብቼላችኋለሁ። ግን ምንድን ነው ያው ኮፒራይት ይይዛል ሙዚቃ ስላለው እና መልካም ከሆናችሁ መልካም ነገር ነው የሚገጥማችሁ። ኢቭን እንኳን እነሱ እናንተ መልካም እያደረጋችሁላቸው እነሱ መጥፎ እንኳን ቢሆኑ አላህ በሌላ ነገር ይክሳችኋል፣ በሌላ ሰው ይክሳችኋል እና መልካም ስትሆኑ መልካም ይገጥማችኋል። በነገራችን ላይ ወላሂ ነው የምላችሁ። ይችን ማዳም እኔ ላደንቃት እወዳለሁ። በጣም ክፉዎች አሉ፣ አንዳንዴ ምግብ የማይሰጡ አሉ፣ ብዙ ብዙ ደሞዝ የሚከለክሉ አሉ። ብዙ ነገር አለ፣ ግን ደግሞ እንደዚህም እንደ እናት ሆኖ ደግሶ ከጎን ቆሞ ደስታን የሚካፈልም ባዳ አለ ማለት ነው። አያችሁ፣ ሁሉም ሰው እንደ መልኩ ይለያያል፣ እንደ መልኩ ባህሪው ይለያያል። የተለየብኝ ተለየብኝ። መጨረሻዋ እኔ እንጃ፣ ብቻ ትዳሯን ያዝልቅላት። ወላሂ ሳይንቁ ተሰብስበው መጥተው እንደዚህ እሷን ማስደሰታቸው ራሱ በጣም ትልቅ ነገር ነው። ምክንያቱም አንዳንዶቹ እኮ ይንቃሉ። ነጭታቸው ራሱ አይደለም እንደዚህ ሐበሻ ሰርግ ላይ ሊገኙ ይቅርና ማለት ነው። መጥተው ስማዋት አብረው ጨፍረው ስጦታ ሰጥተዋት ምናምን እና እኔ በጣም ገርሞኝ ነው ወደ እናንተ ይዤ የመጣሁት። ምክንያቱም ሁሌ መጥፎ ነገር ብቻ ከምናወራ እንደዚህ መልካምም ሲሰሩ ማውራት አለብን። ለሌሎች መዳሞች አርአያ ትሆናለች እች መዳም ብዬ ስላሰብኩ ነው። በሁላችንም ቦታ መጥፎ አለ፣ ጥሩ አለ። በነገራችን ላይ እኔ ከፊሎቼ ዛሬ ተጣልቼ ወጣሁኝ እንጂ አባቴ ለሀጅ እንደመጣ የዛሬ አምስት ዓመት ገደማ ይመስለኛል ይዛኔ እነሱ ጋር ነበርኩኝ። እኔም ዩቲዩብ ምናምን አልጀመርኩም፣ ሶሻል ሚዲያ ላይ አልወጣሁም። በጣም ስራዬ ላይ ነበር ትኩረት የማደርገው። በጣም ነበር የሚወዱኝ። አባቴ ለሀጅ መጥቶ ወላይ ነው ምላችሁ፣ እቤት ይዘሹ ነይ ብለውኝ ሄጄ ሰዋኩ ጋር ይዤው መጥቼ አባቴን ጋብዘውት፣ ስጦታ ሰጥተውት ምናምን የተለያዩት ማለት ነው። መጨረሻ ላይ ግን እኔም ዩቲዩብ ስጀምር በቃ ስራ መስራቴን በትክክል ስልክ ላይ ነበር ብዙ ጊዜ ማሳልፈው። መጨረሻ ላይ በማይሆን መንገድ ተጣልተን እኔም ወጣሁኝ እነሱም ሌላ መጡና ተለያየን። እንጂ መልካም ስትሆኑ መልካም ይሆናሉ ለማለት ፈልጌ ነው። እና ይቺ ሴት ደግሞ በጣም አራ ያለቶን የሚገባ መዳም ነች። እንደ እሷ አይነት ያለውን መዳም ያብዛልን ማለት እወዳለሁ። ሙሽሪት እንኳን ደስ ያለሽ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ወዳችኋለሁ።